እንግዲህ ቤተሰብ ማን ነው? በሱ ቦታ ሆናችሁ ይህ ሁሉ ስቃይ እና ተንኮል በእናንተ ላይ ቢደርስባችሁ ምን እንደሚሰማችሁ ኮመንት ላይ አስቀምጡልኝ ማለት ነው። የገዛ ቤተሰቦቹ ትዳር ነበረው። በትዳሩ ደስተኛ ነበረ። ትዳሩ እንዲበላሽ ህይወቱ እንዲበላሽ ትዳሩ እንዲበተን አድርገው ከስድስት ዓመት በኋላ ስቃይና መከራ በኋላ ይህን ነገር ማን እንዳደረገበት ሲያውቅ ሶሻል ሚዲያ ላይ ወጥቶ እንዲያለቀሰ ነበረ ስለ ታሪኩ የተናገረው። ሙሉ ታሪኩን የምነግራችሁ ሆናል እንዲሁም ደግሞ ብዙዎቻችሁ ጥንቃቄ እንዲታደርጉበት በገዛ ቤተሰቦቻችሁ ተንኮል የሚያስብም እንዳለ እንድታቁ ነው ማለት ነው። ቪዲዮን ላይክ፣ ሼር አድርጉት ለቻናል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ያው ሰላም ነው። አላህ ሱብሓነሁ ወተዓላ በእያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው ባዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ በገዛ ባመናችሁት፣ በገዛ ቤተሰቦቻችሁ የገዛ ቤተሰባችሁ ማለት ነው። እንደዚህ አይነት ተንኮል የእናንተን ደስታ መን የነጠቃችሁ ስድስት ዓመት ሙሉ ጨለማ ውስጥ ሆናችሁ ስትሰቃዩ፣ ቤታችሁ ተበትኖ ትዳራችሁን ፈታችሁ፣ እንደዚህ አይነት ሰውየው ላይ ማለት ነው የደረሰበት ነገር እናንተ ላይ ከደርሶባችሁ፣ መጨረሻ ላይ ግን ያ ሰው ደግሞ ይህን ተንኮል ሁሉ ያደረገባችሁ ሰው ቤተሰባችሁ እንደሆነ ብታውቁ ምን አይነት ስሜት እንዳለው አስቡት። እንግዲህ ባዳስ ቢያደርግ እሺ ግን አንዳንድ ጊዜ በጣም በቃ እንትን ሊባችሁን የሚሰብርና በጣም ስሜታችሁን እንዲጎዳ የሚያደርገው ነገር ምን እንደሆነ ታውቃላችሁ? ባልጠበቃችሁ ሰው የእናንተን ስቃይ መከራ እናንተ ለእሱ የማትመኙለትን ለእናንተ ሲመኝላችሁ የእናንተን ደስታ መንጠቅ እሱን እንደሚያስደስተው ስታውቁ ምን እንደሚሰማችሁ አስቡት። ማለት እኔ ቢሆን ወላ ላዚም ያንን ሰው እኔ በህይወት ዝም አለው ብዬ አላስብም። አላህ ከእንደዚህ አይነት ነገር ይጠብቃል። እኔ አንዳንድ ጊዜ አረቦቹም እንደኛ እንደዚህ ተንኮለኛ ናቸው ወይ ራስ በራሳቸው ምቀኛ ናቸው ወይ ብዬ እስከማስብ ድረስ ማለት ነው። እና ይህ ሰው የደረሰበት ነገር በጣም ነው ልብ የሚሰብረው። በነገራችን ላይ እና ሶሻል ሚዲያ ላይ ወጥቶ ስድስት አመት ሙሉ ሲሰቃይና ቤቱ ሲበተን መጀመሪያ ላይ በጣም በህይወቱ ላይ ደስተኛ የነበረ ትዳሩን ይዞ በጣም በደስታ የሚኖር ሰው ነበረ ማለት ነው። አስቡት እንግዲህ ከዛ በገዛ ቤተሰቦቹ ባመናቸው የራሴ ባላቸው ሰዎች ናቸው ይህ ሁሉ መከራ እና ስቃይ የደረሰበት ማ ነው ግን። እንደዛም ሆኖ ፊት ለፊታቸው ለአይናቸው እያየ ስድስት አመት ሙሉ እንደዛ ሲሰቃይ ቤቱ ተበትኖ ትዳሩን ፈቶ በጨለማ ቤት ውስጥ ተቀምጦ እንደ እብድ ታስሮ የነበረ ሰው እንደዛ እንኳን ያደረጉት እነዛ ሰዎች የራሱ የራሱ ቤተሰቦቹ ማለ ያጎቶቹን ልጆች ያጎቱ ልጅ ነው ምቀኛ ሆኖ የእሱ ደስታ እሱን ለምን ተደሰተ? ለምን እንደዚህ ህይወቱ ተቃናለት? ለምን በህይወቱ ደስተኛ ሆነ? ብለው አስቡት። እንግዲህ ያችን መጀመሪያ አሁን ትዳሩ ተበትኗል፣ በነገራችን ላይ እና ይህ ሁሉ ደግሞ የደረሰበት በገዛ ቤተሰቦቹ ስህር ተደርጎበት ነው ማለት ነው። ቤተሰቡም ደግሞ ማን ነው? የአጎቱ ልጅ አስቡት። የአጎቱ ልጅ ነው። ያችን እሱ ያገባትን ምስቱን ያኛው ይፈልጋት ነበረ ማለት ነው ግን አላህ ርዝቅ አድርጓት። አላህ ታውቃላችሁ፣ አላህ መጀመራ ለእናንተ ያለው ነገር ካላለው መቼም ቢሆን አይሆንም። ለእናንተ ያለው ነገር ሲሆን ደግሞ አይሆንም ብትሉ እንኳን ይሆናል ማለት ነው። እና ከዛ ትዳሩን ይዞ በህይወቱ ደስተኛ ሆኖ የራሱ ስራ የነበረው እንዲሁም የራሱ ቤት የነበረው ከቤተሰቦቹ ጋር ደስተኛ ሆኖ የሚወጣው የሚገባ ሰው ነበረ ማለት ነው። ይህ መጀመሪያ ላይ መግቢያ ላይ የሰማችሁት እያለቀሰ የነበረው ማለት ነው። ከዛ በኋላ በድንገት ሲዳ ደስተኛ ሆኖ እየኖረ ባለበት ሰዓት በድንገት ህይወቱ እንዳለ ተገለባበጠ ማለት ነው። አስቡት እንግዲህ ህይወቱ ተገለባብጦ ተዳሩም ጋር መስማማት አቃተው። ሚስቱንም በቃ በየጊዜው ጭቅጭቅ፣ በየጊዜው መማታት ምናምን እሱ እንዳለ ጸባዩ ተቀየረ ማለት ነው። አስቡት እንግዲህ መጀመሪያ ሚስቱን የሚወድ ቤተሰቦቹን የሚያከብር ስራውን የሚሰራ በጣም ጥሩና ታታሪ ሰው ነበረ መጨረሻ ላይ ግን ህይወቱ እንዳለ ተገለባብጦ ሚስቱን መጥላት ከቤቱ ጭልኝ ምናምን በቃ ፈትቼሻለሁ፣ ከመሬት ተነስቶ ፈትት ፈትቼሻለሁ ብሎ በደስታ የነበረው ቤቱን በትኖ መጨረሻ ላይ ግን በቃ እንዳለ ህይወቱ ቁምስ ስቁል ወጣ ማለት ነው። ከቤተሰቦቹም ጋር መጣላት ነው፣ ከሚስቱም ጋር መጣላት ነው። ሚስቱን ፈቶ ህይወቱን አበላሽቶ ስራው ተበላሽቶበት ጨለማ ውስጥ ነበረ ታስሮ የሚኖረው ማለት ነው። እና አብዶ በቃ ሚንትን ከመኪና ሄዶ ከሚጋጭ ብለው ቤተሰቦቹ አስረዎት ነበረ የሚኖረው ስድስት አመት ሙሉ ማለት ነው፣ በህመምና ሲሰቃይ ማለት ነው፣ ጨለማ ውስጥ ሆኖ ማለት ነው። ከስድስት አመት በኋላ ደግሞ አላህ ሱብሃነሁ ወተዓላ ግልጽ ሲያደርግለትና አላ አላህ ደግሞ ሀቁን ሲያወጣለት ስህሩ ያለበት ቦታ ቤቱን ቤቱን አሁን ለምሳሌ ምናልባት እስኪ ቤቱ ቢቀየርና ጥሩ ሊሆን ይችላል ብለው ቤቱን የነበረውን ቤቱን አፍርሰው አንዱን በኩል አፍርሰው አሳድሰው እንትን ለመስራት ፈልገው ቤቱን ሲያፈርሱት መሬት ውስጥ ቤቱ ስር ላይ የተቀበረ ስህር ተገኘ ማለት ነው። ፎቶው ላይ ትዳሩን እንዲፈታ እንዲሁም ደግሞ ህይወቱ እንዲበላሽ፣ ስራው እንዲበላሽ አድርገው ስህር አድርገው ቤቱ ስር ነው የቀበሩበት ማለት ነው። ከዛ ቤቱን አፍርሰው ለመስራት ለመገንባት እንትን ሲያፈርሱት ስህሩ ተገኘ ማለት ነው። ከስድስት አመት ስቃይና መከራ በኋላ ሲሁሩ ሲፈታለት፣ ሼክ ተጠርቶ ሲሁሩ ተፈቶለት። መጨረሻ ላይ ግን ጤነኛ ሰው ሆኖ ትዳር የታለ ሚስት የታለች በሚል ሰዓት ሚስቱ እሱን ፈታ ሌላ እንዳገባች እንደወለደች ሰማ ማለት ነው። አስቡት። እሱ እኮ በዛን ሰዓት ሲፈታትም ይሁን ያን ሁሉም ሲያደርግ ጤነኛ ስላልነበረ ጭንቅላቱ ትክክለኛ አይደለም፣ ትክክል አያስብም። ሲር ተደርጎበታል። ምን እንደሚያደርግ የሚያውቀው ነገር የለም። ከዛ ህይወቱ እንደዛ ሆኖ ተመሰቃቅሎ፣ ደግሞ ሚስቱንም ያገባት ማን ቢሆን ጥሩ ነው? አስቡት እንግዲህ ያጎቱ ልጅ፣ እሱ ከፈታት እኔ አገባታለው ብሎ ያን ስህር ያደረገበት ሰው ራሱ ነው። ሚስቱንም ያገባት ማን ነው? አግብቶ ስድስት ዓመት ሙሉ እሱ ቤት ውስጥ ሲሰቃይ፣ የአጎቱ ልጅ ደግሞ ያችን ሚስቱን አግብቶ በሚስቱ ወልዶ፣ በዛ በፈታት ሚስቱ ማለት ነው፣ ወልዶ ለራሱ ደስተኛ ሆኖ እየኖረ ነበረ። መጨረሻ ላይ ግን ነገሩ ግልጽ ሲሆን ግን ሚስቱም ከዛኛው ፍቺ ተቀብለ ለምን እሱ ቢፈታትም ትክክለኛ ፍቺ አይደለም። እሱ ስር ስለተደረገበት ነው የፈታት። ግን እሱ ከፈታኝማ ብላ እሷም የራሷን ህይወት ነበር ያየችው። ከዛ ደግሞ ሲታወቅ ሶሻል ሚዲያ ላይ ወጥቶ ያለውን ነገር ሁሉ ግልጽ አድርጎ ተናገረ። ማን ነው ስድስት አመት ሙሉ ሲሰቃይነ ጨለማ ውስጥ ነበርኩኝ። ስድስት አመት ሙሉ ይህንን ሁሉ ደግሞ ያደረገብኝ የአጎቴ ልጅ ነው። እንዲሁም ስህሩም ደግሞ የተገኘው ቤታችን ስር ነው። እና ባካችሁ ተጠንቀቆ እያለ ሶሻል ሚዲያ ላይ ወጥቶ ሲያወራ ነበረ ማለት ነው። እና በአሁኑ ሰዓት ላይ አንድ ነገር ልንገራችሁ፣ እንደ ድሮ አይደለም ሰው ማለት ነው። ሰው እኔ ራሱ በፊት አሁን አረቦች ራሱ በፊት ጥሩ ነበሩ። አሁን ላይ በጣም ተቀያይረዋል አረቦቹ ብቻ ሳይሆን እኛ ራሳችን ራሱ የሰው ደስታ የማያስደስታቸው ሰዎች አሉ ማለት። በቃ የሚቀኝነት ለምን ለምን ከኔ የተሻለ ህይወት ኖረው ለምን ከኔ የበለጠ ከኔ የተሻለ ህይወት ይኖረዋል? ለምን ደስተኛ ሆነ? ለምን ብለው ሆን ብሎ የሰውን ቤት የሚበትኑ ሰዎች አሉ ማለት። አላህ እንደዚህ አይነት ነገር ይጠብቀን እና ይጠብቃችሁ። ሀባይቢ በጣም ነው ያዘንኩት፣ ወላሂ እንደዛ ሲያለቅስ ሳየው በጣም ነው ልቤን የሰበረው። ለምን ብትሉ፣ አንድ ሰው የራሱን ህይወት እየኖረ ከመሬት ተነስቶ አንድ ሰው እንደዚህ ህይወታችሁን ቢያመሰቃቅለውና ቢያበላሸው ምን ይሰማችኋል? እሱንም ደግሞ ከባዳ ቢሆን እሺ፣ ከራሳችሁ ከቅርብ ባመናችሁ ሰው ደግሞ ሲሆን በጣም ልባችሁ ይሰበራል ማለት ነው። አላህ ይጠብቀን፣ የሚጠብቃቸውም ሀባይቢ እና ራሳችሁን ጠብቁ፣ ደስታችሁንም ለሰው አትንገሩ። የምታደረጉትም ነገር አላማም ካላችሁ አላማችሁን ለሰው አትናገሩ። ደበቀ አድርጉ ማለት ነው። ማንኛውም ነገር እኮ አላህ ሱብሀነሁ ወተዓላ ራሱ እኮ ብሎናል። ማንኛውም አይነት ህልም ካላችሁ አላማ ካላችሁ ለሰው ሳትናገሩ በድብቅ ነው ማድረግ ያለባችሁ። የገዛ ቤተሰቦቻችሁ ቢሆን ከእናታችሁ ውጭ ማን ነው? እናት ግዴታ መናገር አለብን። መናገርም ካለ ከእናት ከአባት መናገር፣ ሌላውን ግን ደበቀ ማድረግ። የራሳቸው የቅርባቸው የራስ የምትሉት ሰው ነው የሚያጠቃችሁ። በአሁኑ ሰዓት ላይ ደግሞ ደግሞ እኮ ጥቃቱን ከሩቅ ቢመጣ እኮ ይሻላል ሀባይቢ በቃ የባዳ ነው። ባዳ ስለሆነ ነው እንዲህ ያደረገብኝ ብላችሁ ታልፉታላችሁ። ግን የራሳችሁ በቃ በቤተሰቦቻችሁ ሲሆን ደግሞ በጣም ነው በሚሰብረው እና ብዙ ልጆች ኮመንት ላይ ራሱ ላይ ባሌ እንዲህ ያደረገኝ እኔ ብዙ አሁን አንዷ ጓደኛዬ ማለት ነው የገዛ ባሏ ስምንት ዓመት የለፋችበትን ብሯን በካቷት እሱ እሷ በሰራችው ቤቷ እሱ ሌላ ሚስት አግብቶ የራሱን ህይወት እየኖረ ነው። እሷ ግን በስደት ላይ እየተሰቃየች መጨረሻ ላይ ግን ፍቺ ጠይቃ ፍቹንም ደግሞ የሰጠችውን ያን ሁሉ ብሯን ክዷት መጨረሻ ላይ ግን ምንድን ነው ያደረገው? እንደገና ብር ክፈይኝ፣ እንዲፈታሽ ከፈለሽ ብር ክፈይኝ። የስምንት ዓመት አባቢ ሴትዮ መጣችብኝ ማለት ነውና እና እንደ ነገር ኳቸው፣ የስምንት ዓመት ንብረቷን ሁሉ በልቷት ቤቷን ሁሉ እንትን ከቷት መጨረሻ ላይ ግን ፍች ስትጠይቅ ብር ስጭኛላት ማለት ነው። ከዛ አልሰጥም ብላ ወደ ቤተሰብና ውክልና ሰታ በዛው እንዲከራከሩና እንዲትፋታ አደረጓት ግማሹን ተካፈላት ማለት ነው ነው። አላህ ይጠብቀን። ሀባይቢ በአሁኑ ሰዓት ላይ የራሴ የምትሉት በአመናችሁ ሰው ነው የምትከዱት እና አላህ ይጠብቀን። የሚጠብቃችሁም ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ላይክ የምታደረጉኝ የምታበረታችሁን ጥሩ ኮመንት የምትጽፉልኝ አላህ ከጂሃነም እሳት ይጠብቃችሁ ሁላችሁም ማለት ነው። እና ላይኳን አትርሷ ትላለው። ለቻናል የመዲ ሰሆናችሁ ሰብስክራይብ አድርጓት፣ አዲስ ሚለቃቸው ቪዲዮዎች እንዲደርሷችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ